ሰርቻለሁ ብሎ አሸኝ። ህልሜን እኮ ቅዠት ነው ያደረገው። ለምን አልነገርከኝ? እጄ ላይ ምንም ሳልይዝ እንዴት ነው የምነግርሽ? አልሰጥም ማለት ተጫወተብ በራስ ሲሆን መሙ ገባ። አረ የፈለግሽውን ማድረግ ትቻለሽ። እኔ አይመለከተኝም። ተጣውጣ ላይ ግን እኮ አልደረሰም። ታዲያ ምን አረገ? ይሄ ክፉ እድልን አማር እንጂ አስር ብር ይሰጠኛል። አስር ብር ትይወለ? አስር ብር ደረሰው። ስራ ትገባለህ ብለኝ ነበር። እንዴት አደረግከው ኤደን? ይሄ ስነግርሽ ቀረ እያለኝ ነው፣ ግን እኔ አላምነውም። ምንድን ነው? አዎ ኤደን በጣም ይቅርታ አራት አስብ ካሌ ነው እኔ ዋስ ሆነዋለሁ። ግን ምንድን ነው የማታውቀው? ብዙ ጥርጣሪዎች አሉኝ። ሲጀመር እህትና ወንድምህ ራሱ ያምስል። ጋሽ ዳንኤል ሌባ ነው እንዴ? ማን ነው ሌባ ነው ያለሽ? እባክህ ንገረኝ። ሌባ ነው? ሲሰርቅ አይቼው አላውቅም። እሺ እሺ ጋሽ ቲና ስህቱ አይደለች፣ ሁሉንም እቀጣቸዋለሁ በተለይ ይህን ሰው ምን እንደማደርገው እኔ ነኝ የማውቅ። ዳንኤል ለምን ሚስቴና ይህብኝ በሚል ካሌብን ዘሎ አንቆታል። ካሌብም እስኪ ምን ታመጣለህ ወንድነቱ ይለይልነ በማለት ክንዱን ፈርጠም በማድረግም አንድ ሁለቴ በቦክስ ዳንኤልን አዙሮበታል። ሆኖም በጥፊ የተመታ ፊቱንና በቦክስ የተመታ ራሱን እያወዛወዘም እንግዲህ አባት ስንት ጊዜ ድራማ ሰራብኝ አንተ ደግሞ ሚስት ነጠቀኝ፣ ስለዚህ ለኔስ ምን ይበቃኛል ሲልም እሮሮን አቀረበ። ካሌብም እንግዲህ ይውጣልህ፣ ኤደን እንደው የኔ ሚስት ናት። አንተ በትዳሬ ላይ ስትማግጥ እስካሁን አንተን መጨረሻ እስከማይ ድረስ ሁሉንም በትግስት ጠብቅ ያለውኝ። ሚስት መነጠቅ ምን ያህል ቁስሉ እንደሚያንገበግብ አንተም ቅመሰው በማለት ፊት ለፊቱ ላይ ቀለበት አስሮላታል። ኤደንም በጣም ተደስታና አሁን እንዳንተ አይነት ልፍስፍስ ወንዶች የሴቶች ምርጫ ሊሆኑ አይችሉም። ስለዚህ ዳንኤል ክንድን ፈርጠም አድርገ ከትንሿ ተነስ፣ ራስን ለመቀየር ሞክር አለችው። ዳንኤል አይ ኤደን፣ አንቺም ተጨመርሽ ለካ። እኔ ደግሞ አልጠበቅኩም ነበረ። ምናልባትም ካሌብ ተጋፍቶኝ አንቺን ለመቀማት ቢመጣ እንኳና እንዴት ከሱ ጎን ሆነሽ ጭራሽ ካሌብን ምርጫው ታደርጋለሽ? በማለትም ሊማታት ይቃጣል። ኤደንም እስኪ ሞክራት በማለትም እሷም እጇን ፈርጠም አድርጋ ዳንኤልን ልትመታው ትፈልጋለች። ሆኖም ሽማግሌው በመካከል ገብተውም እባካችሁ ልጅ ተረጋጉ፣ እንግዲህ የተፈጠረው እንዲሁ ነው። ዳንኤል አንተም በወጣትነትህ ዝቅ ብለህ ጥረ ግረህ ቋጠሮ ተሸክመህ ራስን እንድትቀይር ምክር የሰጠውበት ጊዜያት ነበረ። ነገር ግን የኔን አራት ሚሊዮን ስትጠብቅ ይኸው ወራቶችና ቀናቶች ተቆጠሩ። ከዚች ከእህት ጋር ሶፋ ስታራግፍና ቁጭ ብለህ ቂጥህን ስታለፋ ከምትውል ዞር ዞር በል በማለትም ወጣትነቱን በጊዜ እንድትጠቀምበትና በተለይ ደግሞ ብዙ ወጣቶችን ከዚህ በፊት ድንጋይ ላይ ተቀምጠው እድሜያቸውን የገፉ በመመልከቴ በጣም አዝኜ፣ አሁንም ዳንኤል ያጣፈን ታላንት እንዳይገጥምህ በማለት መክሬህ ነበረ። እንግዲህ ኤደን ልጃችን ከእጃችን ገብታለች ና ከዚህ በኋላ ሚስትህ ልትሆን አትችልም በማለት እንቅጩን ነገሩት። ዳንኤል ገንዘብም ሚስቱንም ተቀማ። ብቻ ዳንኤል ምን ያልሆነው ነገር አለ? የማይፈልጋትን ቲና እንደሚፈልጋት ሆኖ ከዛ ቤት በጅምላ አብሮ መኖር ቢቀጥልም፣ በስከ መጨረሻዎቹ ግን በሚያሳዝን ሁኔታ ተንቋሾና ከክብር ወርዶ ነበረ ከቤት የተባረሩት ና ፎርጅድ ወረቀት ይዛ ቤት ለቃችሁ እስካልወጣችሁ ድረስ እዚ ቤት መቀጠል አንችልም፣ እያለች ፖሊስ አምጥታ ልታስወጣቸው እንደምትችል እየዛተች እና ከዛ በኋላ የያዘችው ካርታ ፎርጅድ ሆኖ እነርሱ የያዙት ደግሞ ኦሪጂናሉን እሷን ምን ያህል ታማኝ እንደሆነች ድራማ እንደሰሩባትና ይህንን በግልጽ ማወቅ ስትችል፣ እየውኋ ያለሽ እባክህ ድረስልህ ዳንኤል ይህንን እውነት እያወቅ ለምን እንደበከኝ በማለት በወቅቱ ዳንኤልን ወቅሰው ነበረ። ዳንኤልም ብነግርሽ እኮ አልሰማማልሽኝ ብዙ ጊዜ ተይቲና ነገሩን አረጋዩ ብዬሽ ነበረ። አንቺ ግን በፍጹም ወጣኝ ካልሽ የምትመለሽ አይደለሽም በማለትም ሲያስታውሳት ነበረ። ዛሬ ላይ ዳንኤል የቲና ጣፈንታ ገጥሞት ሁለታቸውም ተመሳሳይ ችግርን እያሳለፉ ነው። ዳንኤል አራት ሚሊዮኑን ብር በመጠበቅ ኤደንን የቅንጦት ኑሮ ማኖርና ማስደሰት ሲፈልግ ነገር ግን ይህ አራት ሚሊዮን ብር ደግሞ ዝም ብሎ እንዳይመጣ ሊማር ይገባል፣ ማለትም ሽማግሌው ትልቁን እቅድ ያቅዳሉ። ይኸውም ከተደረደሩ እጣዎች ውስጥ ዳንኤል የደረሰውን ገንዘብ መውሰድ እንዳለበትም ይነግሩታል። ከተደረደሩ እጣዎች ውስጥ ዳንኤልም አራት ሚሊዮን ብር አነሳው በሚል አስሯን ብር አንስቷታል ወይ አስር ብር ታዲያ ይች አስር ብርማ በደንብ ተሳለቁባት። አይ አባዬ የጣው ነገር ስንት ደረሰው በማለት ትሁት ትጠይቃለች። ትሁትም እንግዲህ አስር ብር ደርሶታል ከኪሴ አውጥቼ ውሰድ ብለውም ያችን ብር ደግሞ እንቋታል። ያው ገንዘብ ዝም ብሎ እንደማይመጣ ይማርበት ብዬ ነው በማለትም ሀሳባቸውን ይገልጻሉ። ይህንን የሰማችው ትሁትም መሳለቅ ትጀምራለች። በሌላ በኩል ካሌቭ አባዬ ጣወት ነገር እንዴት አደረግከው ይለዋል። አሁንም ለካሌቭ አስር ብሩን አንስቷል የደረሰችው ጣፈንቷ አስር ብር ነበረች በማለት ይገልጹለታል። አባዬ ግን ለካቂመኛና በቀለኛ ነበርክ። ምን ያህል ቢበድል ነው ይህን ያህል እንዲህ እንዲሆን የፈረድግበት በማለትም ለአባቱ እየጠየቀው ነበረ። አባትም እንደዛ ታመው አይናገርም፣ አይጋገርም በማለት ከቲና ጋር እየተጠቃቀሱ እያደረሰብኝን አረሰውም በማለት ምን ያህል እንደተሰቃዩና በህመማቸው ተንገብግበው ስለነበረ አሁን ልካቸውን ማግኘት አለባቸው በማለት ቆርጦ እንደተነሱ ይገልጹላቸዋል። በእርግጥ አሁን አባዬ ብቻ አይደሉም በቀለኛ የሆኑት እራሱ ካሌብም ጭምር እንጂ። ኤደንን ሲያገኛት ለምን ስራ አታስገባልኝም? ይኸው አራት ሚሊዮን ብር ሲጠብቅ ቆይቶ ዛሬ ላይ ያንን አራት ሚሊዮን ብር በማጣቱ እንግዲህ ኤደን የፈለግሽውን መወሰን ትችያለሽ። እኔና አንቺ መጋባት አንችልም። ያው እኔና አንቺ ትዳራችን ሙሉ ያደርጋል ያደርጋልና ያስደስታል ያልኩት አራት ሚሊዮን ብር አባዬ ባዶጄን ኮም አድርገውኛል በማለትም ገልጾላት እንደነበርና አሁንም ራሱን ዝቅ አድርጎ ስራ መስራት እንዳለበትም ለካሌቭ ነገረችው። ካሌቭም ለዳንኤል ተያዥ ሆኖ ለማስገባት እንኳን የዳንኤል ጸባይ ብቁ እንዳልሆነ ይገልጽላታል። በዚህ የተደናገጠችው ኤደን የወደፊት ትዳሬና ባለቤት ያልኩት በዚህ ልክ ከወረደማ ምን ዋጋ ያለኝ በማለት በጭንቀት ወዲያው ከአባዬ ዳንኤልን ጸባይ ለማጣራትም እየሮጠች ነበር የደረሰችው አባዬ ግን ዳንኤል ለካ በማጭበርበር ወንጀል ተሰማርቶ ነው ሌባ ነው እንዴ ታዲያ ካሌቭ ካለ ነገሩ እንዴት ተነስቶ ዳንኤል ተያዥ እንኳን ለመሆን ብቁ አይደለም ይመስለኝ ከቲና ጋራም ወንድሞ አይመስለኝም ብቻ የሆነ ነገር በመካከላቸው እንዳለ ይሰማኛል በማለት እንደነገራትና ኤደን ደግሞ በዚህ ለከፍተኛ ስጋት እንደተዳረገችም ለአባዬ ትገልጽላቸዋለች አባባ ለምንድ ነው ይህንን የተናገርከው? በማለትም ካሌቭን ወቅሰውት ነበረ። ካሌቭም ከተበደልኩት አንጻር ሲያንሳይ ነው አባዬ እያንዳንዱ የዳንኤል አጭበርባሪነትና ምን ያህል በአንተ ላይ ከቲና ጋር እየተጋገዙ ያሰቃዩህን እንዲሁ ዘርዝሬ በተናገርኩና በወጣልኝ በማለት ካሌቭ ከልቡ ስለተናደደ ዳንኤልን በጥፍ ሊበቀለው ቆርጦ ተነስቷል። በዚህ ብቻ አላበቃም። ይህ ካሌቭ በቀል እስከ መጨረሻም ቲና ቤቱን ለቀሽ ውጪልኝ እንግዲህ ራሴን ትዳር መመስረትና ልጅ መውለድ ይኖርብኛል። ስለዚህ እኔና አንቺ ከተፋታን ሰንበት በት ብለናል። ዞሮ ዞሮ አብረን ከአንድ ጣራ መኖር ጀመርን እንጂ እኔና አንቺ በልብ ከተራራቅን ግን ቆይተናል። ሚስትነቱንም ዘንግተሽ ሕግ አፍርሰሻል በሚል አሁን ከሚስትነት ወርዳ በሰራተኝነት ተቀጥራ የምትሰራው ቲና ለቤታቸውም አስቸጋሪ ስለሆነች ቤታቸውን ለቃ መውጣት እንዳለባቸውም ይነግራታል። ምክንያቱም ከዛ ቤት በሰራተኝነት ቲና ቀጠለች ማለት ምናልባትም ምግቦችን በመመረዝ እነሱ አደገኛ እንደምትሆንባቸውም ስለሚያውቁ፣ ስለዚህ ቲናን ከህይወታቸው ማራቅ ፍላጎታቸው እንደሆነም ይገልጻሉ። ሆኖም ዛሬ ላይ በቃ ቲና ውጭ ሊ ስላት በጣም ነበር የተናደደችው። ባለትዳር እኮ ነኝ እንዴት እንደዚህ ታመነጫጭቀኛለህ? በማለትም ቲና እየተናገረች ነበረ በተለይ ደግሞ አዲሷን እየተዋወቋትን ፍቅረኛ ወደ ቤት ላመጣ ነው በሚል ይህማ የኔዋ ኤደን ተበላው በማለት ዳኒ በጣም ከልክ አልፎ ይቀውሳል ያብዳል ማለት ነው ወዲያውኑም ለኤደን ስልክ በመደወል አንቺ እንዴት እንደዛ አይነት ስራ ትሰሪያለሽ እኔ ትናንትና ቤተሰብ አስተዋውቀኝ ብለሽኝ ከዛም ላስተዋውቀሽ ባመጣሽ ጭራሽ ደግሞ ካሌቭን ጠበስሽ ማለት ነው በሚልም ጣቱን በመቀሰር እሷን ታች ላይ መናገር ጀምሯል። ሆኖም እኔም እኮ አንተ እንደዚህ የወረድ አስተሳሰብ እንዳለህ አልገመትኩም ነበረ። ብትችል ከዛ ቤት ራቅና ራስን ችለህ ኑር ሰሮም እንኳን ቢሆን ለምን ራስን ዝቅ አድርገህ አትሰራም? በማለትም ሰድበው ነበር የተለየችው። በስከ መጨረሻም ኤደን ካሌቭን እንደምትወደው ትወት አረጋግጣለት። በዚህ ደግሞ ተናዶ ካሌብን ጉርቦን አንቆታል። እስከ መጨረሻም ካሌቭ በፈርጣማ ክንዶቹ በቦክስ ብሎት ዳንኤልን መሬት ላይ ዘሩ ጥሎታል። ታዲያ እንዲህ እንደተናነቁና እንደተያዙ አባባ ይደርሳሉ ወይስቲና አብረን የምንከታተለው ይሆናል። የግፈኛዋ ሴት ፍጥጫና ሰራተኛዋ ትሁት መጨረሻ እጅግ በጣም አጓጊና አስተማሪ እየሆነ የመጣ ድራማ ነው። እናም በዛሬው ክፍል እንግዲህ የተመለከትነው ዳንኤል ከገንዘቡ ማጣት በላይ ኤደንን ማጣቱ እጅግ በጣም አንገብግቦታል ቀድመኝ ልቅ ደሞ አይነት ነገር ነው። ካሌብን ዘሎ ጉርቦውን ያነቀው በቀጣይ ክፍልስ ምን አዲስ ትዕይንት እንመለከታለን? አብረን የምንከታተለው ይሆናል። ለዛሬ ይኸው ነበረ። ለቻናሌ አዲስ ይሆናችሁ፣ ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ ተሆኑ ዘንድ በአክብሮት ጋብዛለሁ። ባይ ባይ።